ግርምሽ የጽናት ወንድም ናትናኤልን ከጽናት ከቱ ጋር አስተዋወቃት። ጽናትም በጣም በደስታ ተቀበለችው። እገር ግን በደስታ እንዴት ተቀበለችው ብለው ሁሉም ተገርመዋል። እንግዲህ ግርምሽ እስከዛሬ የሚጨነቅበትና ያልሆነ ስሜት የሚሰማው ወይም ደግሞ ጭንቀትን ተናገር እንካፈልህ እያሉ ሲሸሽጋቸው የኖረውን የሆዱ ምስጢር እንግዲህ የጽናት ወንድምናቲ መሆኑና መንጣቱ ነበር። ለጽናት እንድታርጉ መናገር እንዳለበት እየጨነቀው ነበር የሚያሳስበው። ዛሬ ግን እንግዲህ ሮማንና ብሌንም እንዲሁም ናቲ እህቴ እፈልጋለሁ ሮማንም ብለልም ከሌላ ሶስት ከምሰማ አንተ ነገራት አዲሻና ታልችግር የለውም ብላ አጠናክረው ነግሯት፣ እንግዲህ በደስታ ናቲ ወንድምማን ተቀብላለች። ጽናትን ማለት ነው። አሰላሙ አለይኩም አራፍቱላ በረካቱ ወድና፣ የተከበራችሁ እንደ ሰዎች እንደት ናችሁ? ከኔ ጋ ሁሉ ሰላም አልሐምዱሊ ረቢላለም። በያላችሁ በሰማችሁ ብዛ ሰብስክሪብ ላይሽን እያረጋችሁ ቤተሰብ ሁኑ። እንግዲህ ግርምሽ ብዙ ጊዜ ሲጨነቅበት የኖረው ጽናትን ጋር ጎም እየሆኑ እና እንዲሁም ማታ ማታ በሰዓት መግባትና መውጣት ግራ እስከሚያጋባ ድረስ ጽናትን፣ እንዲሁም ናቲ ብር አምጣል እና መታከሚያ እያለ አንተ ማነህ እና ነው እንደዚያባት የምታጨንቀው እያለች በጣም ግራ ገብቷን ነበር። ማንህ አንተ ምንድን ህና ነው እያለች እናቴንም እየጠየቀች ግራ ተጋብታ ነበር። እንዲሁም የብሌን እናት፣ እስኪ ምን ሆኖ ነው የሚጨነቀው ቀስበሽ አንቺ ጠይቂው ብላ ሮማንም እንዲሸማግልና ልካ ነበር ማለት ነው። እንግዲህ ህጽናት ከእነ ብሌን ቤት ትመጣና ብሌን ጋር ወራት ወደ ቤቷ ወታይድ ስትል እናቷ ገብታ ከእናቷ ጋር ስለ ናቲ እና ግርምሽ ሲያወሩ እንዲሁም ናቲ በቤት መምጣት እንደሚፈልግና ከነ ፀናት ጋር መታወቅ እንደሚፈልግ ወይም መተናት እናቷን እንደሚፈልግ ወይም ሌላ የግርምሽ ላይ መሆኑን ሁሉን ነገር እያወሩ ነበር ማለት ነው። ሮማን ከልጇ ጋር ከብሌን ጋር እሷ እንግዲህ በራፉ ላይ ሆና እያደመጠች ነበር ይሄንን ወሬ። ፀናት አልሄደችም ነበር ማለት ነው። ከዚያ መጣች በኋላ ግን በጣም ነበር ራስዋን ያው ለመሰንተን ያለችው። ከዚያ በኋላ ግን ኖርማን ሆና ወደ ቤቷ ተመልሳለች ማለት ነው። ቤቷ ላይ በኋላ ደግሞ ናቴ ደግሞ የመሻባቱን፣ አንተ ታልነገርካት እኔ እነግራታለሁ እያለ እዛ ሲያስጨንቀው መጠጥ ተጠጥቶ ሰክሮ ለመናገርም እየፈለገ ላለመናገርም ደግሞ እየፈለገ በመሀል ቦታ እንደሆነ ሄዶ ሰክሮ ሲገባ እንግዲህ ጽናትን ልጅ ለብዙ ዓመታት እየሸሸኩሽ ነገር አለ። ስለዚህ እሱን ነግርሻለሁ እያለ እሷም ደግሞ ሰክርሃል፣ ተኛ፣ ጠዋት ተነግረኛለህ እያለች ማታ ውስጥ አስተኛችሁ ማለት ነው። ቀን እንግዲህ ጠዋት ደግሞ ሲነሳ ማታ እኮ ነግርሻለሁ እምትለኝ ነገር ነበር፣ ንገረኝ ስትለው አራናልኩ ምንድን ነው የምነግርሽ? ምንም ነገር የለም ብሎ ሊቀጣጥፋት ተነሳ ማለት ነው። እንደዛ እንግዲህ ከአስቦ ታጫንቆ እንዴት እንደሚነግራት ሮማን እና ብሌን መጡ በጠዋት ማለት ነው። እሷም ደግሞ አባቷ ሲነሳ ቁርስ ሰራ ልታቀርብ ዱብ ነቅ ስትል፣ ከዛ በኋላ እሷ ጉዷ መጣላት ማለት ነው። እሷ ግን መጀመሪያ ያንን ሰምታ እነ ብሌን ቤት መታ ገብታ ቁልፍ ረስቼ ነው ብላ ነበር የሄደችው። ምክንያቱም በፊት ያው ብሌን ስለሸኘቻት እሷ ተመልሳ መታ በራፍ የሆና እናቷ ስለናት የሚያወሩትን ሰምታለች ማለት ነው። ከእናቷ ጋር ሲያወሩ ብሌን እና እናቷ ነው። ነገር ግን ገብታ በቃ ቁልፍ ረስቼ ነው እንደናደሩ ብላ ነው የሄደችው እንጂ እንደዚህ እንደዚህ ነው አላለችም። በሆዶ ይዛለች።

ተወጅ ያለ ሽንዴ እያላት ነበር ማለት ነው። አዎ አባቴ ሁሉ ነገሬ ነው እይሳራችሁ እያለ ከዚያ በኋላ ምን ትጠይቀዋለች? ግን አንተ እህት የለህም እንዴ አለችው። የለኝም፣ እየተንተባተበ የለኝም አላት ማለት ነው። አንቺስ እህት አለሽ ሲላት አዎ እኔ አለችኝ ብሌን አለች። ብሌን ጋብረን ያደግነው እህቴ ናት አለችው። ግን እህት እንዲኖረ ተመኝታ አታውቅም ነበር አለችው። እና አይ እመኛለሁ ግን የለኝም ሲላት፣ ከዚያ በኋላ አንቺስ እህት ሲላት፣ አይኔ ወንድም ነው እንፈልገው ታለች ቢሆን ወንድም ግን ፈልጋለሁ ታላቅ ወንድም እንዲኖረኝ ፈልጋለሁ አለች ማለት ነው። እየነካችው እሷ ሰምታለች። ከዛ ከዚያ በኋላ እውነትሽ ነው ትመኛለች ታላቅ ወንድም ማለት አሁን ስትለው ከዚያ በኋላ እንግዲህ ምንድን ነው የተደረገው አባትየው መጥቶ ጧት ላይ እንግዲህ ሮማን ወደ ድርጅቱ ሄደ ተናገረ ህን ጊዜ እነዚህ ልጅ ሌላ ፕሮሰስ ነገር ሳይጀምሩ እህት ነው እንደምናታቸው ይታወቁ ከሌላ ሰው ከምትሰማ ካንተው ትስማ ብለው እንግዲህ ታዘጋጅተው ነበር የሄዱት ሮማን ካጃ ካብሊን ጋር በጠዋት ማለት ነው ወደ እነ ጽና ቤት እንዴት ነው ዛሬ ደግሞ በጸሎት ሞቴ የመጣችሁ? እያለች ቁርስ እያቀረበች እያለ ከቤተ ክርስቲያን ስንመጣ በዙ ሰላም እንላችሁ ብለን ነው አለች፣ ሮማን ማለት ነው። ከዚያ በኋላ አባትዬው ደግሞ የሆነ ተጨናነቀ። ምን ሆነ አባትዬ? አባትዬ መሆን ነው። እንዴት ጥሩ እኮ አይደለም። ምን ደህና ነበር መሆንክ ስትለው፣ ያው ሮማን አግባባቻቸው ማለት ነው። ልጄ ጽናት ባለፈው የሚያስጨንቀውን ነገር ጠይቄ ብለሽ ነበር አለቻት ማለት ነው። እሺ ንገሩኝ፣ የሆነ ነገር ንገሩኝ መንገር ተፈለጋችሁ እያለች ስትለሷል። የነ ናቴ እናት እንግዲህ የድሮ ወላጅ እንደሆነች ና ናቴ አልግዛ እንዴት ተሰወረችበት። ነገር ግን አሁን ደግሞ እናቱ ትታከም ስትመጣ ናቲ የግን ሙስሊም መሆኑን እንዲያወቁ ነገረቻት ማለት ነው፣ ለፀናት ከዚያ ሰቃነች ና። ከዚያ በኋላ አባትየውም ይቅርታ ልጄ ስራ ደበኩሽ ነገር ስራ ራኩኝ ያንም አላወቅኩ ነበር ይቅርታ ብሎ ሲል ከዚያ በኋላ እሷ ግን አባት ጋ ችግር የለውም ወንድም አገኝ ነበር ያለችው ማለት ነው ፀናት ለማንኛውም አንተ ተናግሩኛላችሁ ብዬ ነው እንጂ እኔ ሰምቻለሁ አስቀድሜ አንተ እስከምትነግረኝ እየጠበቅኩ ነው እንጂ አባት ያለችው ማለት ነው። እንዴት እንደተሰማሽ ማነገረች ሲላት፣ ትናንትና ሲያወሩ ሰምቻችኋለሁ አለሁ እነ ብሌን ቤታቸው ሲዋሩ ብላ እንደዛ ብላ መልሰችን ለማለት ነው። ነገር ግን በጣም ደስ ብሏታ። ሮማንም እንግዲህ ሴራ እየሰራች ነው በጎን እነሱ ወዳጅ መስራ ነው እንደዚህ የምታደረገው ማለት ነው። ልጅቱ ግን ታውቃለች ሸር እንደሆነ ብሌን ከዚያ በኋላ እንግዲህ ምን የተፈጠረው አባቷ ግርምሽ እንግዲህ ግርምሽ በመካከላቸው ምንም አልገባም እንደፈለጉ ይሄን ድርጅት እያለ ለ ለ ሮማን እየተናገረ ነበር። አዎ በመካከላቸው ምንም ነገር ፍጥረት ማክፍተት ነገር መፈጠር የለበትም እያለች ነበር እሷም ሮማን። ማን ይሄ ማለት ሰው እንዲመቻት መንገዷ ማለት ነው። ከዚያ በኋላ እንግዲህ በባናተ ጽናትም የሆነ እሱ እናቴ ከነሱ ቤት እንዲኖርና ነገር ተጠይቀው እንደነዚህ ልገዛ ወጣች ማለት ነው። ብሌንም እንግዲህ ለእናቷ የሆነ መጥፎ ነገር አስቦ ካልመጣ እስከ እንግዲህ ልናያለን እሷ በጥሩ ወጥሮ ተቀብሏለች። እንግዲህ እናያለን እያለች እናቴንም እያስደነቀችው ነበር። መጥፎ ነገር አስበህ ከሆነ እኔ እነሱን ማንም እንዲነካባይ አልፈልግም እያለች እናቴን ብሌን እያስፈራራችው ነበር ማለት ነው።

እንትኑ ያን ነው ድርጅቱም ሆነ ንብረት ተካፋይ ታረግሃለች። ከዛ ተተካፈልክ አብረክ በኋላ ለእናትን ሆን ንብረት ታገኛለህ ብላ ሮማን እንግዲህ እያሰራችው ነው፣ ናቲም ማለት ነው። ናቲም ደግሞ ንብረት ለመካፈል እንግዲህ ይህንን ዘዴ ተጠቅሙ። ናቲም እንግዲህ ንብረት ለማገኘት ሲል ከሮማን ጋር ተስማምቶ እየሰራ ነው ማለት ነው። ፀናት እንግዲህ ደሞ የወንድም አገኘሁ ብላ ሁለተኛ ደሞ ያው ደረጃቷን ሆነ ያለ ንብረቷ ልትወረስ ነው ማለት ነው። በጣም ያሳዝናል። አንዱ ሲሄድ አንዱ ሲመጣ ከባድ ነው። ሮማን እንግዲህ በተከሰዋን እየሰራች ትገኛለች ማለት ነው። እንግዲህ ዝርፊያዋን እሷ ደግሞ ከነናቲ ላይ ከነናቲ እናት ላይ እንግዲህ ልትዘርፍ ነው ማለት ነው። ናቲን ተዝ ይዞ ሲሄድ ሮማን በጣም ክፉ ሰውነት አስመሳይ በጣም ክፉ ሰው ናት ማለት ነው።